ከዛሬ ደግሞ እንደውም እዚህ ግቢ እየመጣችሁ እንዳትረብሹኝ፣ አልፈልግም፣ እዛው እሺ። ከጠንቋያችሁ ጋር ሰላም ጤና ይስጠለኝ። እንዴት ናችሁ እሩታዬ? እንግዲህ ከባድ ውሳኔዋ እንደቀጠለ ይገኛል። ዛሬ እዩንና ካሌብን ከባድ ማስጠንቀቂያ ሰጥታቸዋለች። ሁለተኛም እዛ ግቢ እንዳይመጡ ትንሽ ረገጥ አድርጋ ነው የነገረቻቸው፣ ማለት ነው። አብርሽም ከጓደኛው ጋር መጥቶ ተስፋ እንደቆረጠ ነገር ግን ልጁን የሚያገኝበት መፍትሄ መፈለግ አለብኝ እያለ ይገኛል። ከዛ በተረፈ ደግሞ የሜላት ባል እንግዲህ ሜላት የእሩታ እህት ማለት ነው። ተቸግሮ ተጨንቆ አማታቸው ጠንቋይ ቤት ድረስ ሄዶ እንግዲህ ከጠንቋይ ቤት ያመጣው መድኃኒት አለ ማለት ነው። የእሩታን ህይወት የበጠበጠውን መፍትሄው ይሄ ነው ብሎ እንግዲህ ጠንቋዊ ያዘዘውን መድኃኒት ትላላችሁ፣ ምን ትላላችሁ፣ ቀለበት ሳይቀር አጠረቃቅሙ ይዞ መጥቶ እንግዲህ ይሄ ካልተደረገ የእሩታና የአብርሽ ትዳር አይሰምርም እያለ እንግዲህ ይገኛል ማለት ነው የዛ

በመጀመሪያ ወደ ሩታዬ ስመጣላችሁ እንግዲህ ሩታዬ ያው በሀሳቧ ንቅንቅ አልልም ብላለች። ይሄ ነገር ያበቃለት ነገር ነው። እኔ ብዬ ብዬ ደክሞኛል፣ በቃ ተውኝ፣ ልረፍበት፣ ምንድን ነው የምትሉኝ ብላ ዛሬማ እንባዎቿ ሁሉ አቅርረዋል፣ አይኖቿ በእንባ ተሞልተዋል ማለት ነው። እኔ ውስጤ ነው ብልት ያደረገችኝ የሩታዬ። አይዞሽ፣ አይዞሽ ሩታዬ በፍጹም እንባሽን ለማንም ማሳየት የለብሽም አንቺ ጠንካራና ጎበስ ሴትነሽ በነገራችን ላይ በጣም ጎበ ሴትነሽ እና ጓደኞቹ ካሌብ ካሌብም እዩም እንግዲህ ልጁን ማሳየት አለብሽ፣ ቢያንስ ልጁን አሳዩና መውጣትም ካለበት ከሀገር ይወጣል ይሄዳል። ልጁን ብቻ እያሉ ነው። እኔ ግን ማለት ነው ያረገዘች ጊዜ እርጉዝ ባለችበት ሰዓት ልጄ ምነው አላላችሁ? ልጁ ምነው አላላችሁ? እሱም ልጄ ልጄ ምነው አላለ። አሁን ሲወለድ አሳሳው ልጅ ልጅ ልጅ የሚመጣና ልጁን ያሳዩ የሚመጣና ልጁን ልጁን ልጁን የምትሉት እናንተ ወስላቶች ማለት ነው። እና እኔ በጣም የሚገርመኝ ነገር ማለት ነው ልጅ ልጅ የሚመጣ ልጁን የሚመጣ ልጅ በቃ ልጁን ወደፊት ያየዋል እንዴ! የግድ አሁን ምንድን ነው ልጅ ልጅ የምትሉት? የት ይሄዳል? የትም አይሄድም። ልጁ ልጁ ነው። ማንም አልካደም እኮ ልጁን ምክንያት እያደረጋችሁ እየመጣችሁ ልጅቷ ናት በጥብጧት። እንዴ መጀመሪያ ማሰብ ያለበት እኮ ለሱ ነው፣ ለእሷ ነው መጨነቅ ያለባችሁ ሁላችሁም። ለሩታ ነው፣ እንዴት ናት? ደህና ናት ወይ ሰላም ነው ወይ ምናምን። አራስነት አትቤት ምድረ በጥራቆች ስታናድዱ አንድ ደህና ሰው ይጥፋ። እነዚህ አሁን እዩና ሄ ካሌብ ተሻር ያላቸው የተባላችሁ እናንተም ዛሬ የመታችሁ ቢያንስ ልጁን አሳዩ፣ ቢያንስ ልጁን አሳዩ። ልጁን እስኪ ምክንያት አታድርጉ። ልጁን ወደፊትም እኮ ያየዋል ሲያድግ ምን ሲል በሂደት። የዛሬ ሁለት ወር ሆነ አንድ ወር ምናምን ልጁን ማንም አይከለክለውም አሁን ልጁን ምክንያት አደርጋችሁ ደግሞ መጣችሁ ሁላችሁም። እሱም ዛሬ ቢያንስ ልጄን ታሳየኝ ችግር የለም እኔ እንደመሆን ይሆናለሁ እያለ ነበረ እንግዲህ። ከማነው ነው ቡችኑ ቡችላ ከሚባለው ሰውዬ ጋር መጥቶ ማለት ነው ህይወት ይቀጥላል ብሏል። ህይወት ይቀጥላል፣ እኔ መሮ እሱም መሮኛል እያለ እኮ ነው አብርሽ። መሮኛል አልኳት አልኳት አልኳት፣ በቃ ደከመኝ እያለ ነው እንግዲህ አልከ እንደ እኔ እኮ ዋናው ዋናው ሩታ ማትፈልገው ነገር ምን እንደሆን ታውቃለህ? አብርሽ በቃ ከሄርሜላ ጋር አትገናኝ፣ ሚስትህ ማትፈልገውን ነገር አታድርግ። ለምንድነው አንተ ማይገባ ከሄርሜላ ደግሞ መራቅ አይፈልግም። ይሄ ልጅ ራሱ ቡቹ ነው የሚሉት በቃ ከሄርሜላ ያለህ ነገር ተው፣ ራቅ፣ በቃ ከሩታ እየጋ ብቻ ሁን ሲለው ሄርሜላ በከፋይን ጊዜ ባብራኝ ስለሆነች መራቅ አልችልም፣ አለ አሁን ላይ ደግሞ ታመም ያለውም እያለ ነው። እንግዲህ ያው እንደታመምክ ግማ ያስታውቃል። ጓደኞች ናቸው እንደዚህ ጅዝብ ያደረጉ፣ ጅዝብ ያደረጉ ጓደኞችህ አቤላ፣ ብሩኬ ወይንም ደግሞ እነዛ ሌሎቹ ማለት ነው፣ ጉድ የሰሩ አንተ ዛሬም ከነሱ መራቅ አትፈልግም? ለምን በቃ ለህይወትህ የማያስፈልጉ ሰዎችን ለምንድን ነው የማታዋቸው? አንተ ለምን እንደማትርቃቸው አብርሽ አንደኛ ሚስት የምትፈልገውን ነገር የማድረግ ግዴታ አለብህ። በነገራችን ትዳር ውስጥ ስትኖሩ ባል የሚስቱን ፍላጎት ማሟላት አለበት፣ ሚስት የባሏን ፍላጎት ማሟላት አለባት። አሁን ሩታዬ የሆነ ወንድ ጋር ብትሄድ አብርሽ ካልፈለገ ማቆም አለባት ከዛ ወንድ ጋር ያላትን ግንኙነት፣ ጭራሽ መገናኘት የለባትም። አንተም እንደዛው ማለት ነው፣ አንተም እንደዛው ሄርሜላን የማትፈልጋት ከሆነ ሩታዬ የማትወዳት ከሆነ ለምንድን የማትተዋት በቃ ማየት አልፈልግም አንቺን፣ ዞር በይልኝ በላት። ከዛ ህይወትህ ያማረ የሰመረ ይሆናል። ልጅህንም ደስ በሚል ሁኔታ ታሳድጋለህ ማለት ነው። በቃ ከሴቶች ራቅ። ይሄን ካላደረግ ከአንተ መቼም ቢሆን ህይወትህ ያማረ አይሆንም። አብርሽ፣ በእርግጥ የያዘ ነገር ይዞሃል። እንደምታዩት የሜላት ባል እንግዲህ የሚገርም ሰውዬ ነው። የሚገርም ዛሬ ሜላትን አሳብዷታል። ሩታ ላይ የተደረገ መተት፣ አብርሽና ሩታ ላይ የተደረገ መተት አለ ብሎ ጠንቋይ ቤት ሄጃለሁ ብሎ እንግዲህ መድኃኒት ይዞ መጥቶ ይሄ ነገር መረጨት አለበት። ይሄ ደግሞ በሶስት ቀን አንድ ቀን አስራ አንድ ሰዓት ሳይሞላ ነው፣ ከሞላ በኋላ ጸጉሯ ላይ ታፍስሰው ነው። በጣም የሚገርም ሰውዬ ነው። ግን ቤተሰብ ፕራንክ ነው። እሺ ከጠንቋይ ለራሱ የሚያውቅ ጠንቋይ ቢያውቅ ማለት ነው ስንትና ስንት ፎቅ በገነባ ስንትና ስንት ባለ ሀብት በሆነ ማለት ነው። ለራሱ ሳያቅ ለሰው አውቃለሁ የሚል ጠንቋይ ስላለ ማለት ነው እና ፕራንኩ ግን ያበደ ፕራንክ ነው። በነገራችን ላይ ፈታ የሚያደርግ ነው። እኔ ዘና ፈታ ነው ያልኩት። በተለይ ሜላት የምታደርጋቸው ራክቱ በጣም የሚገርም ነው። ባልየው ደግሞ በጣም አደገኛ ሰው ነው። አደገኛ እኔ እኮ የሜላት ባል የሆነ እንትን ነገር ፈዛዛ ነገር ይመስለኝ ነበር፣ ግን አደገኛ ነው።

ሴጣንን ካመናችሁበት የማያደርገው ነገር እኮ የለም፣ ዋናው አለማመን ነው እንጂ ማለት ነው። በሴጣን የሚያምኑ ሰዎች ይሰራላቸዋል። እኛ ደግሞ በፈጣሪያችን በአምላካችን ስለምናምን ፈጣሪ የምንፈልገውን ነገር የለመነውን ነገር ያደርግልናል ማለት ነው። እና አብርሽ ዛሬ እኮ እውነቱን ተናግሯል። እኔ እየታመምኩ ነው ብሏል። እየታመምኩ ነው፣ ጥሩ ሁኔታ ላይ አይደለም ያለሁት ብሏል ማለት ነው። እና የአብርሽ ነገር ያሳስባል እንደዚህ ህይወቱ ምስቅልቅል እንዲል የተደረገበት ነገር አለ አለ የለም አይባልም። ይሄ ነገር ያጠራጥራል። መጠርጠር ጥሩ ነው። ብዙ ሰውም ደግሞ እየጠረጠሩ ነው። በተለይ ደግሞ ያ የተሰጠው ሰዓት ላይ ማለት ነው። ሰው ክፉ ነው፣ ሰው ክፉ ነው። ቤተሰብ ሰው አይታመንም። በአሁን ሰዓት ከባድ ጊዜ ላይ ነው ያለ ነው። የእናት ልጅ የእናቱን ልጅ የሚገልበት ጊዜ ላይ እኮ ነው ያለ ነው። እውነት ፈጣሪ ይጠብቀን እንጂ ከባድ ጊዜ ላይ ነው ያለ። ነው አብርሽ፣ ከገባህበት እንግዲህ ጨለማ የምታመልከው አምላክ ረድቶህ ወደ ብርሃን ተመለስ ነው የምለው። ሌላ ምንም አለ ምንም። እርታ በጣም ደማነኛ አሁን ያለሁበት ነገር ደስተኛ አድርጎኛል ብላለች። እሷ ደስተኛ ናት። አንተ ግን ማለት ነው ከዚህ እዛ እየተንቀዋለልክ ደስተኛ አይደለም ወንድማችን እና ፈጣሪ እርዳህ ነው የሚለው። ያሳዝናል በጣም